እንዴት ናችሁ? ደህና ናችሁ? ተመልካች እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የፊት ማስክ ይዤላችሁ መጥቻለሁ። ቀለል ያለ ፊታችን፣ በዚህ ጥርት ያለ ውብ ፊት እንዲኖረን የሚያደርግ ማስክ ይዤላችሁ መጥቻለሁ ማለት ነው። ይጠቅማችኋል። በጣም ቀላል ነው። እዚህ ጋር እንግዲህ ያለኝ የሻይ ቅጠል የሻይ ቅጠል ልብትን ማለት ነው ወይ? ለምን ደሞ ልብትን? የሻይ ቅጠል እና እርጎ ታያችኋል። እርጎ ማለት ነው ደሞ ዘባድ ይባላል። ይሄ ነው የሚያስፈልገው ግብዓት፣ ትንሽ የቡና ዱቄት፣ ትንሽ የቡና ዱቄት በቀላሉ ማለት ነው ፊታችሁን መንከባከብ ትችላላችሁ። በተለይ ደግሞ ለደረቀ ፊት ቆንጆ ነው። ውዷ ትንሽ ቀን ሲል ትንሽ ቀነሰርት ኮፒራይት እንዳይዘው ትንሽ ቀነሰርት እና ደግሞ ሜካፕ ተቀብታችሁ ፊታችሁ እንዳይበላሽ፣ የተለያየ ጠባሳ እንደሆነባችሁ ፊታችሁ ተንከባከቡ። በነገራችን ላይ ፊት ከፊት ለፊት የሚታይ ነገር ስለሆነ ፊታቸው መንከባከብ እና ጥርት ያለ ቆዳ ቆንጆ እንዲኖራቸው ቆንጆውን ተጠቀሙት ማለት ነው። ሜካፕ ተቀብታችሁ ከታጠባችሁ በኋላ ተጠቀሙት አሪፍ ነው። ለአስር ደቂቃ ለአስር ደቂቃ ለአስራ አምስት ደቂቃ ይሄን ያደረኩት ፀጉር እንዳይነካ ነው። ጸጉራቸው እንዳይነካባቸው በሻርፕ ስር ታረጉታላችሁ ማለት ነው።

እንግዲህ በዚህ መልኩ ተጠቀሙት እንዳልኳችሁ የሻይ ቅጠል እና እርጎ ትንሽ ቡና ዱቄት አርጋችሁ በዚህ መልኩ ፊታችሁን መንከባከብ ትችላላችሁ። በጣም ቆንጆ ነው። ፊታችሁ ጥርት ያለ እንዲሆን ውብ እና ማራኪ ሻዩት ያማረ እንዲሆንላችሁ ተጠቀሙት። እንደወደዳችሁ ተስፋ አድርጋለሁ። ከወደዳችሁትም ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ እንግዲህ እኔ ለተጠቀሚ ሄላችሁን ደስ